ምንድን ነው ቤተሰብ፣ እንዴት ናችሁ? ዛሬ እንግዲህ ይሄን ፖፖ ይዤላችሁ መጥቻለሁ ማለት ነው። በዚህ ፖፖ ምሰራውን ነገር እንጃ ምን እንደሆነ አላቅም። እኔም አብረ ምን ይሆናል። ካሜራው ይታያል ብዬ አላስብም፣ ግን ያስፈራል ቦታው የዛሬው። እቺ ግን እዚች ጋር ተቀበል ወደ ቪዲዮ ይሄንን ፈልጌ ፈልጌ ፖፖ ጠፍቷል። እንዲለካ እንደዚህ በመከራ እንደው እዚህ ጋር እንዲህ ሆነብኛል። ታጥፋ ምናምን ይሄን ያለ አንቺ ብዬ ገዛዋት። እግዚኦ ማረነከ አንድ ነገር እዚህ ጋር ሙሉ ጫርጅ አጠብቀዋለሁ። ዛሬ እኔ ነኝ ማቀርበው ብያት እሙካን ንሳ ያቀረብኩ ነው። ያው እንደምታዩት እዚህ ውስጥ ይሄ ወጥ እዚህ ውስጥ አለ ማለት ነው። ይሄ የራሱ ወጡ እንጀራውን እናወጣና እና ሁለታችንን ሊያደርገው እና እሙ ቤተሰብ እሙካ አታቅም እሷ ላይ የማደርገው ወጥ ትክክለኛ ከዚህኛው ወጥ ነው ማደርግላት ከዚህኛው ወጥ ነው ግን ያኛው ወጥ ነው እንድትል በጣም ሊቀፋ ስለምችል መጨረሻ ላይ እንደሱ አይነት ሪስክ አልወስድም። ይህን ወጥ አውጥቼ ይላታለ እዚህ ላይ ለኔ ላይም ጨምሪ ስባል በኋላ ያችን ይ

አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ያለ ይሆን ይሄንን ነገር ስለሰጠን እናመሰግናለን።

ምን አይነት ነገር ነው በናታችሁ? ምነው እኔ እንጃ እ እስቲ አቤት ምናምን አምጪ ሙካ በናትሽ፣ ሙሉ ብዬሽ ባል እኮ ዝም አይባልም። ተይ እኔ ነግሬሻለሁ፣ ስለሰው ይወራል። እካልት ካልእያሽ አታዋሪ አፍንጫሽ ብዬ እንዳለ እኔ ምንም አልተዋጠልኝም ይሄ ምግብ አሀ። አይ አልፈልግም፣ እንዳጨምሪልኝም ጨምሪልኝ። ቆይ ቆይ ይሄንንም በጨረስኩ ነው። ምንድን ነው ልብላበት በደንብ ምንድን ነው ምናምን ያልፈልግልኝ ምንድን ነው ምግብ ና። አይ ሁሌ ያመመኝ የበላሁ እያለ አንተ፣ መቼ ነው ምን እንደሆነ አላቅም። ይዛው ታዲያ ምግብ ነው እንደ አመመሽ ከመምላኬ በፊት እኮ ደህና ነበርኩኝ። ስበላ ነው እንደዚህ ሆንኩት። ያቀረብሽው ራሻለች እንደ አይኔ ያቀረብሽው እንጂ አልሰራሁም። የሰራሽ አንቺ አለሽ። እንደ ምን አድርግ ሰራሁት አይደል? እኔ እንደ ዛሬ አይጣፍልም። ጥራውሽ ፈልቶብሽ ነው የፈላብሽ። ኑሮ ለራሱ ትን ብሏል። ፈጠይ ምናም ያለች እዚህ እንደ እሳት ነዶ አገሪቷን እንዳያቃጥል የደረሰ ኑሮ ላይ እና እኔ እሳት ልብላ እሳት ተቃጠለና ኑሮ አንድ ነገር እኔ ይሄ ነገር ይሄ ነገር መረረ፣ ይሄ ነገር ጠቆረ፣ ይሄ ነገር ሳት የተሰራ ነገር መብላት አለብሽ። አለበለዚያ ያው መንገዱ ጥሩ ነገር የምትበይበት ነገር ካለ ሂጂ። ሰውን እዚህ የሰውን አይምሮ አታበላሽ ይሄ በውሃ ኮ እያማኩ ነው። ይዋት ያለው ደሞ አይደለም። ካንቺ ኮ ላይሆን ይችላል፣ ግን አመመኝ አመመኝ ነው ካልኩት፣ ይጣፍጣል ይጣፍጣል እሱ አሁን እየበላ ለምን ነው በደንብ እየበላ፣ ምንድነው? አንቺ የሚያምሽ ምን አመኝም? ሁሌ እንደተበሳበሽ ነው። አቃለውኝ እኔ ያንቺን ነገር ሁሌ እንደተግማማሽ ተግማማሽ፣ ጥጋብሽ። ይሄን አልበላም፣ ይሄን አልበላም፣ ፓስታ አልበላም። ፓስታ ማለት ምን ቢወርድ፣ ራሱ አልቻለም። ይህ ከባድ ነው በጣም ወንድዬስ። እንዴት መጥቶ ይበዳዋል። ቃራ አለው ካይተሻ አስተሻል፣ አስተሻል ምንም ነው እዛው ላይ ነው

ታምር አይኔ እንዴት እያደረገኝ እንደሆነ የማቀው የኔን ጉረሽ፣ ዛሬ ጉረሽ እንጂ እስኪ አንቺ ላይ እንደሆነ። ለአራሱ ደሞ ጫት አደለም፣ ዝም ብለሽ አኘክ አኘክ አለሽ ዋጭው። ዛላ ለምሽን እንደዚህ እንደ ጫት እንደ እንትን እንዳልሽ እዚህ ላይ የቱ በይ በይ በይ በይ። አሙሻል አመሽ ነው። አንዳንዴ ሲያመኝ ያመኝ። እኔ ምግብ የሚጣፍጠው ምግብ ራሱ እንደዚህ ያረገኛል። ጤነኛ አይደለሽም እንዴ? እንጂ ጤናም የለሽም። አንድ ቀን እንኳን ጤነኛ አትሆኝም።

ካምሮ አድርገሽ ምንድነው ምንድነው? ይሄ ወይ ምንድነው? ያጨ ወይ ነው ማቅረብ ያለን እንደ ጓዳ እኮ ነው ያገኘውት። ምንድነው ከወይ ነው ምንድነው ቅዱስ ሚካኤል ጓዳ ምን ሆነሽ ነው? ወጣ ብዬ አለው ቅድም ከወጡ እያመመኝ ነው ብያለሁ። ምን ሆነሽ ነው

ማውጫ ብለሽ አይደል? ይሄንን ለቃቃሚ ነገር ገዝተሽ መጣሽ? ፖፖ ገዝተሽ መጣልሽ ተዋጭና እንደዚህ ነው የሚዘገንነው። እሺ ከአንቺ ጋር እህል ብበላ እኔ አገቤ፣ አንድ ጉርሻ እህል ከኔ ጋር እዳቤ የመጨረሻ አሁን እኔ ይሄን ጉድሽን ለእያንዳንዱ ለመጣ ሰው ለአባትሽ ጨምሮ እያንዳንዱ እነግራለሁ። ከአንቺ ጋር ደግሞ መብላት ሰው ነሽ ብዬ ሰው ነሽ ብዬ ከአንቺ ጋር ምግብ ልቅራት ከአሁን በኋላ ነው። በቃ እንደው ሁሉም ነገር